ውይይታችን ከመጀመራችን በፊት እዚያ ያላቸው ኢትዮጵያውያን ባለፉት ሁለት ዓመታት በአገራችን የተለያዩ ፈተናዎች በታዩበትና የተለያዩ ፈተናዎች በተደቀኑበት ሁኔታ የተለያዩ የፖለቲካ አመለካከቶች ቢኖሯችሁም በጋራ ለአገራችን ለዋላዊነት በመሰለፍ ላበረከታችሁት አስተዋጽኦ በመጀመሪያ በታላቅ ስሜት ላመሰግን እፈልጋለሁ። በተረፈ አስተያየታችሁን ለመስማት ጥያቄዎቻችሁን ደግሞ የቻልኩትን ያህል ለመመለስ ዝግጁ መሆኔን ገልጬ መድረኩን ለጥያቄና አስተያየት ክፍት እናደርገዋለን። እንኳን ደህና መጡ። እኔም ለላ ስምንት አመት በፐርሰና እርስንም ሆነ ኢህአደግን መንግስት ስቃወም የቆየው ኢትዮጵያዊ ነኝ። አምባሳደር ብርሃን ያውቃሉ። አሁንም በብዙ ጉዳይ ኢህአደግ በሚያደርገው በብዙ ነገር አልስማማም። እርሱም በሌላ ይስማሙ ይችላሉ ማለት ነው። ነገር ግን አሁን ብዙ ጥያቄዎች አሉ። ግን አንዳንድ ባለፈ አለብኝ ልጠይቅ ተፈቀደልኝ። በተለይ ከመጀመሪያውን በመቀየር ሁኔታ ሌላው ጥያቄ የአሰብ ጉዳይ ነው። መቼም ቤቱ ጠላላ ጥያቄ የሚያቀርብ ይመስለኛል። የአሰብ ጉዳይ በጣም ለሁላችን በተለይ የእርሶ ንግግር የኤርትራኖቹ ግመል ያጠጡበት የሚል አመለካከት ተናግረው ነበር ከዚህ በፊት። በእርግጥ ንግግሩ የኢትዮጵያ ካልተጠቀመችበት አሰብ የግመል ማጠጫ ይሆናል የሚል ነገር ነው ይመስለኛል አባባሉ ግን ኤርትራኖች ደግሞ ከግበል ማጠጫ ሌላ ሊጠቀሙበት የሚችሉት ኮንዲሽን ይፈጠር ይሆናል። ደግሞም እየታየ ነው። አሁን በቅርብ ጅቡቲ ላይ እንደሚያደርጉት የጅቡቲን ወደብ በኮንትራት ደረጃ ተሰጥቷል፣ ለሌላ አረብ መንግስት። እነዛ ሰዎች አሁን ኢትዮጵያን በፈለጋቸው መንገድ ታክስ ሊያረጉ እረፉ አትረፉ ደሩ አትታድጉ ለማለት የሚችል መብት አላቸው። ኳታር ኳታር በእርግጥ ያውቁት እንደሆን አላውቅም ኳታር ምን ብሏል እና ነገ ደግሞ ግብጾቹ ናቫል ቤዝ ሊያደርጉት የሚችል ኮንዲሽን አለ በአሰብ ደረጃ ላይ እና ብዙ የሚያከራክር ነገር ስላለ ደግሞ እርስዎ ሆነ በቅርቡ በኦክቶበር ላይ የኢትዮጵያና ሆን የኤርትራ ምን ይፈረማል የሚል ነገር ሰምቻለን እና ይሄ የኮሎኒያል ትሬቲ ምን ያህል ሪሊ ይህንን ስምምነት ኢትዮጵያን በተለይ ባህር አልባ ያረጋት አያረጋት እንደሆነ ማረጋገጫ እንዲሰጡ እንፈልጋለን። ምክንያቱም ከሴኪሪቲውም በላይ የኢትዮጵያ አንድ መኪና ሰርቶ በር በር ማጣት ማለት ነው፣ የአሰብ ጉዳይ ለኢትዮጵያ ሕዝብ ስለዚህ በዛ ላይ አተኩሮ ማየት እና ብዙ ታሪካዊ የሆነ ነገር የዚህ የቀይ ባህር ምን የሚባል ድርጅት ተቋቁሞ ስለዚህ ስለ አሰብ ጉዳይ ባለፈው ማክሰኞም ሰላማዊ ሰልፍ አድርጎ ነበረ። ስሙት አላቅም ወደ ቶኒ ፔጅ የሚሆን ዶክመንት ለስቴት ዲፓርትመንትም አቅርቧል። አይ ቲንክ ኤምባሲው የሚደርሰው ይሆናል እስካሁን ድረስ እና ያንን ዶክመንት አትሊስት አይቶ ህዝቡም እንዲመክርበት የኢትዮጵያን ፓርላማው እንዲያየው እንደው ህዝብ ያልመከረበት ያልፈለገው ነገር ሴግነት ዝም ብሎ በመንግስት ብቻ ሳይን ተደርጎ ምን ያለ ነገር ወደፊት አስቸጋሪ ሊያስጠየቅ የሚችል ነገር ስለሆነ በዚህ ላይ ቢያስቡበት፣ ወይንም ኢትዮጵያ ዚስ ታይም ጦርነትን መግባት አትችልም፣ አሰብንም መዋጋት አንችልም። በጣም ችግር አለባት፣ ድሀ ሀገር ነች፣ ኤርስ ጨርሳታል፣ በሽታ አለባት እስከተባለ ድረስ ይሄ አሁን አትሊስት አንፈልግም ማሰብን የሚል ነገር ትቶ ወደፊት ትውልድ የወደፊቱ ትውልድ እንደገና አንስቶ የመከራከር እድል እንዲኖረው የሆነ ሴግኔቸርም ሆነ ዶክመንት ላለማድረግ የሚቻልበት መንገድ ካለ ያንን የኢትዮጵያ መንግስት ቢፈልግ ከነዚህ ኮሚቴዎቹም ጋር ደግሞ የሆነ ነገር ንግግር ቢጀምር በጠቃሚ ይሆናል። ብዙ ኢትዮጵያውያኖች በዚህ አካባቢ ስላሉ ኢትዮጵያ እስካሁን ድረስ ዓለም አቀፍ ሕግን በማክበር እንጂ ዓለም አቀፍ ሕግን በመጣስ የምትታወቅም አይደለችም፣ የምትጠቀምም አይደለችም። ያን አካባቢ በጉልበት ተሟሙተን እንያዝ ብንል ፊዚካሊ የማይቻል ነገር ላይሆን ይችላል። ተሟሙተን ልንይዘው እንችል ይሆናል። ነገር ግን ያን ይዘን የዓለም አቀፉ ማህበረሰብ ኖርማል አባል ሆነን መኖር አንችልም። በሰዎቹ አባባል ፓራያ ስቴት ነው ምን ሆነው። የተነጠልን የተወገዝን አገር ነው ምን ሆነው። በአሁኑ ሰዓት መነገድ ይኖርብናል። በአሁኑ ሰዓት ኢንቨስትመንት መሳብ ይኖርብናል። በአሁኑ ሰዓት ለልማት የሚያስፈልገን እርዳታ ማግኘት ይኖርብናል። ከጠቀሜታ አንጻር አሰብን የምናየው ለልማታችን አስፈላጊ ነው በሚል ነው። በጉልበት እንያዘው ብንል ግን ስንለማ ሸቀጦቻችን የሚወጡበት በር ይጠፋል በሚል ሂሳብ ያንን በር በጉልበት እንያዝ ብንል ግን የሚወጣ ሸቀጥ ማምረት የማንችልበት ሁኔታ ነው የሚፈጠረው። ስለሆነም ወደቡም ያዝ ነው ማልያዝ ነው ለውጥ አያመጣም። ያኔ በወደቡ ተጠቅመን ልንሸጠው የምንችል ሸቀጥ አይኖረንማ። የተነጠልን የተወገዝን አገር እንሆናለን፣ ፓራያስቴት እንሆናለን። በእንደዚህ አይነት ሁኔታ ከድህነት መላቀቅ የምንችል አይደለንም። አሁን ያለው የዓለም አቀፍ ኢንቫይረንመንት ታውቁታላችሁ። ዓለም አንድ መንደር የሆነችበት ሁኔታ ነው ከዚህ ዓለም አንድ መንደር ከሆነችበት አካባቢ ተነጥነናል ማርጂናላይዝድ ሆነናል ተብሎ ነው በአፍሪካ ደረጃ ውዕታው የሚለቀቀው። ግሎባላይዝድ ከሆነው ኢኮኖሚ ተጠቃሚ መሆን አለብን፣ መሳተፍ አለብን፣ መግባት አለብን እየተባለ ነው የሚነገረው ከዚህ የባአ ሰውኑ የሚያራርቀን ተጠቃሚ እንዳንሆን የሚያረገን ወደብ ምኑ ነው የሚጠቅመን? በጉልበት እስከሆነ ድረስ ስለዚህ፣ ያን አካባቢ በጉልበት መያዝ ከመርህ አኳያ ያስኬዳ ላያስኬድምን ለጊዜው ብንቶ ከጥቅም አንጻር ያስኬዳ ላያስኬድምን ብቻ ብናይ የሚጠቅመን አይደለም። ጨርቃ ጨርቅ ምርት ያን አካባቢ በጉልበት ይዘን እንደ በአካባቢው እንዳሉት የመንደር ጎረምሶች በጉልበት እንኖር ብንል እነሱ የደረሰባቸው እጣ ነው እኛ ላይ የሚደርስ። ነው። አንድ ባህር ተሻግረን አንድ ትልቅ ጎረምሳ አለ። የዛሬ አስር ዓመት የአካባቢውን ሀገር ለመንጨት የፈለገ እስካሁን ድረስ በምን ሁኔታ ላይ እንዳለ ሁላችሁም ታውቃላችሁ። ያውም ማዕድን፣ ዘይት ያለው አገር በረሃብ እየተጎሳቆለ ነው። ስለዚህ ለአሰብ ብለን ድህነትን መንጋብዝበት መነጠልን መንጋብዝበት ምክንያት ሊኖር አይችልም። በጉልበት እስከሆነ ድረስ ሌላው ጥያቄ የጉልበቱን ነገር እንትኸው የመንደር ጎረምሶች አይደለንም። በሕግ የምንገዛ ሀገር ነን። በሕግ የመገዛት ባህል ያለን ሀገር ነን። ጎረምሶችን ስንቃወም የነበርን አገር ነን። ስለዚህ በሕጉ መሰረት ብቻ ነው የምንሄደው። በሕግም ቢሆን የዓለም አቀፍ ሕግ ይፈቅድልናል የባህር በር እንድናገኝ የዓለም አቀፍ ሕግ ይፈቅድልናል በሚል ሂሳብ የሚወጣ ክርክርም ይኖራል። በእኔ እምነት ይሄ ተገቢ ክርክር ነው። የዓለም አቀፍ ህግ በእርግጥም ላንድ ሎክ የሆኑ አገሮች የባህር በር የማግኘት መብት እንዳላቸው የማግኘት መብት ሲባል በኃይል የመያዝ ወይም በባለቤትነት የመያዝ ሳይሆን በወደቦች የመጠቀም አክሰስ ቱ ዘ ሲ የማግኘት መብት እንዳላቸው በማያሻማ ሁኔታ ተደንግጓል። ስለሆነም ይህን ጥያቄ አንስተን ልንደራደር፣ ልንከራከር ልንጨቃጨቅ እንችላለን ከኤርትራ ጋር መብቷለን። ይህን ጥያቄ ለማንሳት በጉልበት የሰው ሀገር መያዝ ነው እንጂ ማንችል። በአሁኑ ሰዓት ይህን ማድረግ ይጠቅመናል አይጠቅመንም በሚል ነው እኛ ያየነው። ቢጠቅመን ኖሮ እንሄድበት ነበር። አይጠቅመንም የሚል ግምት ነው የያዝነው። ብሩ አሁን ኤርትራ ላይ ላሉት ጎረምሶች እጅግ በጣም አስፈላጊ ነው። እኛ ያን ብር ተጠቅመን በጅቡቲ በመጠቀም የምንፈልገውን አገልግሎት ማግኘት እንችላለን ስለዚህ ከዘለቄታው አንጻር ምንም እንኳን በአሰብ መጠቀም እኛን ምናልባትም የኤርትራን ያህል የሚጠቅመን ነገር ቢሆንም አሁን ካለንበት ተጨባጭ ሁኔታ አንጻር በአሰብ ወደብ መጠቀም ከእኛ ይልቅ ይበልጥ ኤርትራን መንግስት ይጠቅማል የሚል ድምዳሜ ላይ ነው የደረስነው። ስለዚህ በኤርትራ የሚኖረው ሁኔታ ለዘለቄታው የሚመች እየሆነ እስኪሄድ ድረስ ይህን ጥያቄ በንጥልጥል ብናቆየው ይሻለናል ነው ያልነው። ለዘላለሙ በአሰብ ወደብ የመጠቀምን ጉዳይ የዓለም አቀፍ ሕግን ተንትርሰን አናነሳም ያልንበት ምክንያት የለንም። በአሁን ሁኔታ በጉልበት የሰው ሀገር ለመያዝ ሞክረው ሳይሳካላቸው በቀረበበት ሁኔታ ይህም የራሱ ፖለቲካዊ ፖለቲካዊና ኢኮኖሚያዊ ተጽዕኖ በስርዓቱ ላይ ባሳደረበት ሁኔታ ለመተንፈስ የሚያስችለው ጊዜና አየር በሚጠይቅበት ሁኔታ ያ ስርዓት ለመተንፈስ የሚረዳው ብር በአሰብ በኩል መላክ አይጠቅመንም የሚል አቋም በመያዝ ነው። ይህን ጥያቄ እስካሁን ድረስ ያላነሳ ነው። ወቅቱ ሲደርስ ጠቃሚና አስፈላጊ ነው ብለን የምናይበት ደረጃ ላይ ስንሆን እናነሳዋለን። ስለዚህ በስርዓቱ ውስጥ ወታደራዊ፣ ኢኮኖሚያዊና ፖለቲካዊ ቀውሶች ማቆጥቆጥ በጀመሩበት በአሁኑ ሰዓት ይሄንን ብር ኢንጀክት አድርገን ያንን ቀውስ የምናረግበት ምክንያት የለንም ብለን ነው የምናየው። በዚህ ምክንያት ነው ያቆየ። ሌላው ከህግ አንጻር የሚነሳም ሊኖር ይችላል። የህግ ባለሙያ አይደለሁም። ኮሎኒያል ትሪቲስ የሚባሉት እንዲሁ በጨረፍታ አይቻቸዋለሁ። አጼ ምኒሊክና የጣሊያን መንግስት የተፈራረሟቸው ሶስት ናቸው የአንድ ሺ ዘጠኝ መቶ የአንድ ሺ ዘጠኝ መቶ ሁለት እና የአንድ ሺ ዘጠኝ መቶ ስምንት የመጀመሪያው ና ዋናው የአንድ ሺ ዘጠኝ መቶ ነው። ሁለተኛው የአንድ ሺ ዘጠኝ መቶ ሁለት በተከዜና በመረብ መካከል ያሉትን አካባቢዎች እንደገና አስተካክሎ የተረጎመው ነው። የ1908 በአፋር አካባቢ ያለውን የወሰነው ነው። እነዚህን ሰነዶች ያነበበ ተራ አንባቢ፣ የህግ ባለሙያ ያልሆነ አንባቢ፣ እኔም የህግ ባለሙያ አይደለሁም፣ እንደኔው አይነት የህግ ባለሙያ ያልሆነ አንባቢ ሲያነብ ምንድን ነው የሚያገኘው? ተጠቀሰው አካባቢ ከባህሩ ከባህር ዳሩ ወደ ውስጥ ፓራሌል የሆነ 60 ኪሎ ሜትር ስዕል ይሳላል ነው የሚለው፣ ትሪቲው የ1908። እንግዲህ ይህን እንደሚሆን አድርጎ ተርጉሞ አሰብ የእኛ ነው ማስባል የሚቻል ከሆነ ማየት ይቻላል። ከባህር ዳር ወደ ውስጥ ስልሳ ኪሎ ሜትር መሄድ ካለ አሰበኛ ሊሆን አይችልም። ከተባለም ያው በፍርድ ምናየው ነው። እነዚህን ውሎች ግን እነዚህን ውሎች ግን እናከብራቸዋለን። መንግስት ይተካል፣ አገር ግን አይቀየርም። ዳግማዊ ምኒልክ የፈረሙት ፌርማ አሁንም የምንገዛበት፣ መንግስቱ የፈረመበት ፌርማ አሁንም የምንገዛበት፣ እኛም ስንለቅ የሚቀጥለው መንግስት እኛ ያፈረመው ተቀብሎ መሄድ ይኖርበታል። እነዚህ ዓለም አቀፍ ውሎች ናቸው። የአፍሪካ አንድነት ድርጅት ሲመሰረት ቻርተሩን ፈርመናል። የአፍሪካ አንድነት ድርጅትን መስራች አባል ነን። እዛ ላይ የተጠቀሱት አንቀጾች እናከብራለን። እነዚህን አንቀጾች ተጠቅመን ብሔራዊ ጥቅማችንን ለማስጠበቅ በሕግ ክርክር መስክም የቻልነውን ያህል እንሰራለን። የውጭ ባለሙያ የሚያስፈልገን ከሆነ የሚያስፈልገን ወጪ ከፍለን የውጭ የሕግ ባለሙያ እንቀጥራለን፣ ቀጥረናለን። ኢትዮጵያውያን ባለሙያዎች በየመስካቸው አስተዋጽኦ ማድረግ የሚችሉ ካሉም አስተዋጽኦ እንዲያደርጉ ጥረት እናደርጋለን። በአገር ቤት ያሉት አስተዋጽኦ እንዲያደርጉ እስካሁን ድረስ የተለያዩ ጥረቶች አድርገናል። የአዲስ አበባ ዩኒቨርሲቲ ምሁራን፣ መምህራን በዚህ ስራ ላይ ተሳታፊ የሆኑ የተለያዩ ሰነዶች አዘጋጅተው ሰጥተውናል፣ የተለያዩ ጥናቶች አካሂደው ሰጥተውናል። ሌሎቻችሁም በዚህ መስክ ጥናት አድርጋችሁ የህግ ምክር ለመስጠት የምትችሉ ካላችሁ እጃችሁን ብትዘረጉ ደስታውን አንችለውም። ነገር ግን ዞሮ ዞሮ መቋጫው ህጉ ነው፣ ውሉ ነው። ውሉ ከሚለው በላይ ህጉ ከሚጠቁመው በላይ መሄድ የሚቻል አይሆንም። ተከራክረን የማሸነፍ የመሸነፍ ጉዳይ ነው የሚሆነው ህጉን ውሉን አሁን እኛ በመሰለን መልኩ ደግመን ልንጽፈው አንችልም። ሌላው የተነሳው በዚሁ አካባቢ ያሉ ህዝቦች ኢትዮጵያውያን ናቸው፣ ኢትዮጵያዊ መሆንን ይፈልጋሉ። ስለዚህ መብታቸው መከበር አለበት ነው የተባለው። አንደኛ ፍላጎታቸው ኢትዮጵያዊ መሆን ነው አይደለም የሚለው ሊከራከርበት አልችልም ልከራከርበት አልችልም የምልበት ምክንያት በይፋ በውል ተጠይቀው ምን ያህል ፐርሰንተጆቹ ኢትዮጵያን መሆን እንደሚፈልጉ ምን ያህሎቹ ኤርትራውያን መሆን እንደሚፈልጉ ምን ያህሎቹ ከሁለቱም ሳይሆኑ ሌላ መሆን እንደሚፈልጉ አላውቅም። በዚሁ መልኩ የተገለጸ የታወቀ መረጃ የለኝም። የኤርትራ ሬፈረንደም በሚካሄድበት ወቅት ሬፈረንደም የተካሄደው እንደ ፈረንጆች አቆጣጠር በ1952 ዓ ም ከኢትዮጵያ ጋር በፌዴሬሽን የተሳሰረችውን ጂኦግራፊ ሊሚት በዛው አካባቢ ነው። በዚህ ውስጥ በአፋሩም አካባቢ ሬፈረንደም ተካሂዷል። በአፋሩ አካባቢ የተካሄደው ሬፈረንደም ከሌሎች የኤርትራ አካባቢዎች የተለየ ውጤት በመሰረቱ የተለየ ውጤት ነበረው ወይ የሚል ጥያቄ ማንሳት ይቻላል። እኔ ያየኋቸው ሰነዶች ያንን አያመለክቱ። ነገር ግን ለብቻ ተነጥለው የተጠየቁ ስላልሆኑ ኤርትራ ኢንዲፐንደንት ብትሆን ትደግፋለህ አትደግፍም ስለሆነ ጥያቄው በዛ ላይ ያላቸው አቋም ብቻ የሚገልጽ ስለሆነ የመጨረሻ አቋም ነው ላይባል ይችል ይሆናል የሆነ ሆነ ግን ከእኛ አንጻር የነበረብን ግዴታ በዛው አካባቢ ሪፈረንደም ማካሄድ ነው በዛው አካባቢ ሪፈረንደም አካሄደናል የአለም አቀፍ ታዛቢዎች ባሉበት እነዚህ አለም አቀፍ ታዛቢዎች የሰጡን ውጤት እነዚህም ሰዎች ከሌላው ጋር አብረው በኤርትራ ውስጥ መኖር የሚፈልጉ መሆናቸውን የሚጠቁም ነው ከዛ ወዲያ አስተያየታቸውን ጠይቀው ነው ለውጠው ሊሆን ይችላል መብታቸውን ከዛ ወዲያ ግን ኤርትራ አንድ ሌላ ሉዓላዊ ሀገር ነው በሌላ ሉዓላዊ ሀገር ላይ ገብተን የዚህን ህዝብ መብት አስከብር የዛኛውን ህዝብ መብት አስከብር ማለት መብት አለን ብለን አናይም ይህ አሰራር ሄዶ ሄዶ ወደ ሲያድባሪ አሰራር ነው የሚወስደን